ሰላም ሰላም፣ ውድ የሀገሬ ልጆች፣ እንዴት ናቸው? ደህና ናችሁ ወይ? መስገን ያው እንግዲህ ጆርዳን ያላችሁ እህቶቼ፣ ወንድሞቼ፣ ወገኖቼ ኢትዮጵያኖች፣ የተዘጋጅተናል እንግዲህ መጃው እንዴት ነው? በረራ ቆሟል ተብሏል። ምንድን ነው ጉዳዩ? እስቲ እንደኔ እኔ ተዘጋጅታችሁ በረራው የቆመና ቀናችሁ የደረሰ መሄጃው እንዴት ነው እስቲ ንገሩኝ፣ ኮሜንት ላይ እስቲ ያሳውቁኝ። እንደኔ ቀናችሁ ልትሄዱ ተነስታችሁ ወደ ሀገራችሁ ልትሳፈሩ ሄዳችሁ ያው ተዘጋጅተናል፣ ሁሉንም እና ደግሞ ስንት ሻንጣ ነው ከዚህ ሀገር የሚፈቀደው? ስንት ኪሎስ ነው? እስቲ እናንተ የምታውቁ ከሆነ ንገሩኝ እላችኋለሁ ወገኖች። እኔ ምንም ያወቅኩት ነገር የለም። የሚሉኝ ሀያ ሶስት ሀያ ሶስት ነበር አሉኝ። እኔ እንግዲህ ይሄኛ ሰላሳ ነው ይሄኛ ደግሞ ሀያ አምስት ነው ይቺ ደግሞ አስራ ሁለት ናት ይህ ሁላ አይፈቀዳስ ወይስ አይፈቀድም ኮሜንት ላይ አሳውቁኝ እኔ ምንም ያወቁት ነገር የለም እላቸዋለሁ እህቶቼ እና ደግሞ በረራም ቆመዋል እና እንዴት ነው ነገሩ እናንተ ያድስ ነገር የምታወቁ ከሆነ በኮሜንት እና እናንተስ ምን አላችሁ? ምን ትላላችሁ? እንደኔ ተዘጋጅታችሁ በረራው ቆሟል የተባላችሁ ወይስ ኮንትራ ጨርሳችሁ መሄድ ያቃታችሁ? ምንድን ያሰባችሁ? ሀሳባችሁን እስቲ ሀሳባችሁንም አሳባችሁንም ንገሩኝ። እኔ እኔም እንደናንተ ቁርጤን አውቄ ወደሚሄድበት ወይ ወደሚቀመጥበት አሳብ ቆርጣለሁ። እውነት እኔ ማላውነት ቻለሁ አሁን ስቃኔም ጨርሻለሁ። እና እናንተስ ምንድን ነው የምትሉ እህቶቼ፣ ወገኖቼ፣ እውነት ግራ ገብቶኛል። ንማል ሊገባ ጓጉቻለሁ። ኮንትራትን ጨርሻለሁ፣ ቆየቻለሁ እዚህ ሀገር ላይ ስለዚህ፣ አሁን ይበቃኛል እገባለሁ ብዬ በተነሳሁበት ሰዓት ያው ሀገሪቱ ሰላም መጣች። ያው ሀገሪቱ እንኳን ሳጡን ከጎረቤት ነው እንግዲህ እንደምታውቁ ማለት ነው። እና ምንድን ነው የምትሉት እናንተስ? እና ሻንጣስ ስንት ኪሎ ነው የሚፈቀደው? እዚህ ሀገር ላይ ሄዳችሁ አይታችሁ ሄዳችሁ ተመልሳችሁ ያላችሁ እህቶቼ፣ በኮሜንት ሳውቁኝ አውቁኝ። እውነት እኔ ብዙ እቃ ነበር የገዛሁት እና እሱ ያንን እቃ ማለት ነው እነሱ የሚሉት ሀያ ሶስት ኪሎ ሀያ ሶስት ሁለት ሻንጣና አስር ብቻ ነው የምፈቀደው አለኝ። እኔ ተመልሼ ሀገር እዚህ ሀገር ማምጣት ስለማልፈልግ እንዴት አደረጋለሁ? እጣኚ እና ምን አይነት ዘዴ አለ? ሌላ ዘዴ ምን አይነት ዘዴ አለ? እስቲ እናንተ የምታውቁ ከሆነ አሳውቁኝ። እና እንደዛ ይላችኋለሁ። እና ሊሄድ ብዬ አስቤ ያው ቀራብኝ፣ በረራው ቀርቷል። ትኬቱም ደግሞ ተቆርጦስ ምን ያደርጋል? ያው ሰዎቹ ፍራቻ ላይ ናቸው። ለራሳችሁ ሀገር ሰላም መጣለች። አረ ሀገሩ ሰላም ያውርዶ። እውነት እና ጎረቤት ነው መቼም የፍራቻ ነው በረራ የቆመ ይባላል እንጂ እኛ እዚህ ጆርዳን ላይ መቼም ጦርነት አልተነሳም። የጎረቤቱን ነው ፍራቻ፣ በጎረቤት የተነሳ ነው። እንግዲህ ፈጣሪ ሰላሙን ያውርደው ነው ሰላም ሀቷል። እስካሁን እኛ ባለንበት ሰዓት ምንም ጆርዳን ላይ ምን ምንም እንክን የለም፣ ጦርነት የለም። ያው ሰዎቹ ነገረኛ የሆኑ እንጂ ጦርነት የለም። ሰርትን፣ ውልን፣ ተኝትን በሰላም እየኖርን ነው። አሁንም ደግሞ ከጎረቤት ሰላም ያሳጣቸው እንግዲህ ሰላሙን ያምጣላቸው፣ ሰላሙን ያወድላቸው። ሀገሪቱ ሰላም ስለሆነች ነው ሰርተን ለዛሬ የበቃነው። ሰላም ስለሆነች ነው መተን ሰርተን ነው ወደ ሀገራችን እንገባለን ብለን የምናስበው። ሰላሙን አውርድላችሁ የትም ሀገር ሰላሙን ያውርደው። እንግዲህ ማላችሁ ያለው ሴጠን ስቲ ዝገቢር በረድ ያርገው። እኛ የሀገራችን ራሱ ይበቃናል። ሰው ሀገር መተን ደግሞ መጨነቅ፣ የሀገራችን ራሱ አላነሰንም። መቼም እንደ ልብስ ለብሰን ነው ዝም የምንለው። የሀገራችን በአንድ በኩል ሰላም ሲወርድ፣ በአንድ በኩል እሳት ይለኮሳል። ብቻ ተመስገን ነው እግዚአብሔር መስገን አሁን ሰላም ነው። ሰላም አሁን ሰላሙ ሰላም ያርግላት ለኢትዮጵያ። አሁን ይሄንም ሀገር ደግሞ ማለት ነው፣ ይሄንም ሀገር ሰላሙን ያምጣና ሰርተ ወደ ሀገራችን እንገባለን ብለን ያሰብነው ፈጣሪ ለሀገራችን ያብቃን ለመስራት፣ አዲሶቹም ለመስራት የመጡ ብዙ እህቶቻችን ብዙ ወንድሞቻችን ወገኖቻችን አሉ። እነሱም ደግሞ ፈጣሪ ሀገሩ ሰላም ያድርገውና ሰርቶ ለሀገራቸውን ያብቃቸው እና በጣም ግን ያስፈራል። አሁኑ ሰዓት በጣም ያስፈራል። ሀገሪቱ በጣም ያስፈራለች። ለምን እንኳን ይሄ ጦርነት መጥቶ አይደለም፣ እንዲሁም ነገረኛ ናቸው፣ እንዲሁም ፈሬም ናቸው። ብቻ ሰላሙን ያውርደው። እውነት ሰላሙን ያወርደው እላቸዋለሁ ወገኖቼ ቪዲዮን ላይክ ሼር ሰብስክራይብ እንድታደርጉ እንድታበረታቱ በኮሜንት ደግሞ የሻንጣ ይሄን ሀል ኪሎ ነው ብላችሁ የምታውቁት እንዲ አስተያየት እንድትነግሩኝ እውነት ይሄን ሀል ነው ብላችሁ እንድትነግሩኝ ስለማላቅ ነው እላቸዋለሁ ወገኖቼ በተረፈ ሰላም ሁኑልኝ የእግዚአብሔር ሰላም ከእናንተ ጋር ፈጣሪ ሰላሙን ያወርደው እላችኋለሁ ሰላም ሁኑልኝ።